እስራኤል ሐማስን በታጋች አስከሬኖች መመለስ ዙሪያ በተደጋጋሚ ተችታለች። ሐማስ የተቻለውን እያደረገ እንደሚገኝ እየገለጸ ይገኛል። በዚህ ሂደት ግን አሁንም የሚመለሱት ቀጥለዋል። በተመሳሳይ እነሱን የመለየት ሥራም እየተከናወነ ይገኛል። ከእነዚህም ውስጥ ሐማስ በጋዛ ቀይ መስቀል በኩል የመለሰው የታጋች አስከሬን የእስራኤል አሜሪካዊ ወታደር ኢታንቼ መሆኑን እስራኤል አረጋግጣለች። የእስራኤል ጠቅላይ ሚኒስትር ቢሮ እንዳስታወቀው የመለየት ሂደቱ ከተጠናቀቀ በኋላ የእስራኤል መከላከያ ኃይል ተወካዮች የሟቹን ታጋች ቤተሰብ አሳውቀዋል። ቀደም ሲል የሐማስ ወታደራዊ ክንፍ በጋዛ ከተማ ምስራቃዊ ሸጃያው ሰፈር ውስጥ የአንድ የእስራኤል ወታደር አስክሬን እንዳገኘ ተናግሮ ነበር። እስራኤል የቡድኑ አባላትና የቀይ መስቀል ሰራተኞች በአካባቢው ያለውን አስክሬን እንዲፈልጉ ፈቅዳለች። እስራኤል ከሐማስና ከዓለም አቀፍ የቀይ መስቀል ኮሚቴ ቡድኖች ጋር ወደ ቦታው እንዲገቡ ከፈቀደች በኋላ ሐማስ በጋዛ ከተማ ምስራቃዊ ዳርቻ በምትገኘው ሸጃያ በፍልስጤም ታጣቂዎች የተያዘውን የታጋች አስክሬን እንዳገኘች ተነግሯል። አካባቢው አሁንም በእስራኤል ኃይሎች ቁጥጥር ስር የሚገኝ ነው። ቼንን ጨምሮ ሃማስ በጋዛ ከተቀበሩት 28 አጋቾች አስክሬኖች ውስጥ 21ዱን መልሷል። በምላሹም እስራኤል ጦርነቱ ከጀመረበት ከጥቅምት 2023 ጀምሮ ሕይወታቸው ያለፈ 270 የፍልስጤማውያንን አስክሬን አስረክባለች ሲሉ የጋዛ የጤና ባለስልጣናትን ጠቅሶ ቢቢሲ ዘግቧል። በአሜሪካ የተዋቀረውና የተለያዩ ሀገራትን በማደራደር ሂደቱ ያሳተፈው የተኩስ አቆም ስምምነቱ በበርህ ደረጃ አሁንም ቀጥሏል። ይሁን እንጂ መወነጃጀል ከጀመሩ ሰንበት በት ብለዋል። የፍልስጤም የጤና ባለስልጣናት እንዳሉት የተኩስ አቆም ስምምነቱ ተግባራዊ ከሆነ ወዲህ የእስራኤል ጦር 239 ሰዎችን ገድሏል። እስራኤል በበኩሏ ከስምምነቱ በኋላ በሐማስ ለተገደሉባት የአጸፋ እርምጃ ነው ብላለች። በሌላ በኩል የሰብአዊ ድርጅቶች እንደተናገሩት የተኩስ አቁም ስምምነቱ ከተደረሰ ከአራት ሳምንታት ገደማ በኋላ ለጋዛ የሚደርሰው እርዳታ በቂ አለመሆኑን ገልጸዋል። የበረዶው ወቅት እየቀረበ ሲመጣ አሮጌ ድንኳኖች መበላሸት መጀመራቸውም ነው የተነገረው። 2.3 ሚሊዮን የሚሆኑ የጋዛ ነዋሪዎች ለመፈናቀላቸው ምክንያት የሆነው ጦርነት በተኩስ አቁም ስምምነቱ መረጋጋትን ካሳየ በኋላ የሚያስፈልገውን የምግብ መጠ ግማሽ ብቻ እየገባ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ይሁን እንጂ የፍልስጤም ኤጀንሲዎች ቡድን ደግሞ አጠቃላይ ከሚጠበቁ የእርዳታ መጠን ከሩብ እስከ አንድ ሶስተኛው መጠን መሆኑን ብቻ ነው የሚናገሩት። እስራኤል በቀን በአማካይ ስድስት መቶ የጭነት መኪናዎችን ወደ ጋዛ እንዲገቡ የሚጠይቀውን የተኩስ አቆም ስምምነት መሰረት ግዴታዋን እየተወጣች እንደሆነ ትናገራለች። ለማንኛውም የምግብ እጥረት ደግሞ የሃማስ ተዋጊዎችን ተጠያቂ ታደርጋለች። እስራኤል እንደምትለው የምግብ እርዳታ ከመከፋፈሉ በፊት ቡድኑ የእርዳታ እህሎችን ይዘርፋል ትላለች። ይሁን እንጂ ቡድኑ ይህን አይቀበሉም። ቀደም ብሎም ሌሎች በፍልስጤም የሚንቀሳቀሱ የውስጥ ታጣቂዎችን ተጠያቂ አድርጓል። ለረዥም ጊዜ በሐማስ ቁጥጥር ስር የነበረው የጋዛ የአካባቢ አስተዳደር እንደሚለው ደግሞ አብዛኞቹ የጭነት መኪኖች አሁንም በእስራኤል ገደቦች ምክንያት ወደ መዳረሻቸው እንዳልደረሱ ይገልጻል። በቀን ወደ 145 የሚጠጉ ብቻ አቅርቦቶች እያደረሱ እንደሆነ ተናግሯል። ከዚሁ ጋር ተያይዞም ቀደም ሲል በጦርነቱ ወቅት ወደ ጋዛ የሚያቋርጡ የእርዳታ መኪኖች ዕለታዊ ሀዘን ያሳወቀ የተባበሩት መንግስታት ድርጅት እነዚህን አሃዞች በመደበኛነት እየሰጠ አይደለም ተብሏል። በደቡብ ጋዛ ኦቅያኖስ ውስጥ በሚገኝ ድንኳን ውስጥ የምትኖረው የ52 ዓመቷ ማና ሳሊም እዚህ በጣም አስከፊ ነው። ትክክለኛ ድንኳኖች፣ ተገቢ ውሃ፣ ተገቢ ምግብ የለም። ሙሉ በሙሉ ደክሟል። የምትለውን ድንኳንም ይህንን ወቅት እንደማይቆይ ያላትን ስጋት ትናገራለች። ባሳለፍነው ሳምንት ደግሞ የተባበሩት መንግስታት የሰብአዊ መብት ኤጀንሲ ኦቻ እንዳስታወቀው ከጥቅምት አጋማሽ ጀምሮ የተኩስ አቆም ዝግጅትና ከፍተኛ የእርዳታ ፍሰት አንዳንድ ማሻሻዮች አምጥቷል ሲል ተናግሯል። ባለፈው ሳምንት ኦቻ በጋዛ ውስጥ ከተመረመሩት ህጻናት ውስጥ አንድ አስረኛ የሚሆኑት አሁንም በከፍተኛ የምግብ ጥረት ውስጥ ይገኛሉ። ይህም በመስከረም ወር ከነበረው 14 በመቶ ቅናሽ ማሳየቱ ተገልጿል። ከስምምነቱ በኋላ በጋዛ ውስጥ የሚገኙ ግማሽ ቤተሰቦች በተለይም በደቡባዊ ክፍል የሚገኙት የምግብ አቅርቦት መጨመሩን ሪፖርት አድርገዋል። የዓለም የምግብ ፕሮግራም ከፍተኛ ቃል አቀባይ ሁኔታውን ከጊዜ ጋር የሚደረግ ውድድር ሲሉ ገልጸውታል። ሙሉ ድጋፍ ያስፈልገናል፣ በፍጥነት ለመንቀሳቀስ ሁሉም ነገር ያስፈልገናል። የቀዝቃዛውና የበረዶ ወራት እየመጡ ነው። ሰዎች አሁንም በረሃብ እየተሰቃዩ ነው ያሉት፣ ፍላጎቶች እጅግ በጣም ብዙ ናቸው ብለዋል። ከተኩስ አቁም ስምምነት ወዲህ ኤጀንሲው 20 ሜትሪክ ቶን የምግብ እርዳታ አምጥቷል። ይህም የሰዎችን ፍላጎት ለማሟላት ከሚያስፈልገው ግማሽ ያህል መጠን ሲሆን ከታለሙት 145 የማከፋፈያ ጣቢያዎች ውስጥ 44ቱን ሸፍኗል ተብሏል። የአመጋገብ ችግርን ለመከላከል የሚያስፈልገው የምግብ ዓይነትም እንዲሁም እጥረት አለ ሲሉ አክለው ተናግረዋል። ካነጋገርናቸው አብዛኞቹ ቤተሰቦች የሚመገቡት ጥራጥሬዎችን ደረቅ ምግቦችን ብቻ ሲሆን ሰዎች ለረጅም ጊዜ እንዲቆዩ ሊያደርጉ የማይችሉ ናቸው። ስጋ፣ እንቁላል፣ አትክልቶች፣ ፍራፍሬዎችን ደግሞ በጣም አልፎ አልፎ ነው የሚመገቡት ብለዋል። የማብሰያ ጋዝን ጨምሮ የነዳጅ እጥረት የአመጋገብ ጥረቶችን እያደናቀፈ እንደሚገኝም ተነግሯል። ከ60 በመቶ በላይ የሚሆኑ የጋዛ ነዋሪዎች የሚቃጠል ቆሻሻን በመጠቀም ምግብ እያበሰሉ ነው ሲል ኦቻ አስታውቋል። ይህም ለጤና ችግር የመጋለጥ እድላቸውን ይጨምራል። ከተባበሩት መንግስታት ድርጅት ጋር ግንኙነት ያላቸው የፍልስጤም ኤጀንሲዎች ኃላፊ አምጃል አልሻዋ ወደ ቀዝቃዛውና የበረዶ ወር በቅርቡ እንመጣለን። ጎርፍ ሊያስከትል የሚችል ዝናብ እንዲሁም ሕዝብ በብዛት የሚኖርባቸው አካባቢዎች በመቶዎች የሚቆጠሩ ቶን ቆሻሻዎች ምክንያት ሊከሰቱ የሚችሉ በሽታዎች አሉም ብለዋል። አክለውም እስካሁን ድረስ በጋዛ ከሚጠበቀው የእርዳታ መጠን ውስጥ ከ25 እስከ 30 በመቶ የሚሆነው ብቻ እንደገባም ተናግረዋል። በጋዛ የመጠለያ ጥረት ላይ የሚሰሩ ኤጀንሲዎችን የሚመራው የኖርዌይ የስደተኞች ምክር ቤት ቃል አቀባይ ሻይናለው የኑሮ ሁኔታው የማይታሰብ ነው ሲሉ ተናግረዋል። በጋዛ 1.5 ሚሊዮን ሰዎች መጠለያ እንደሚያስፈልጋቸው ይገምታል። ነገር ግን ከፍተኛ መጠን ያላቸው ድንኳኖችና ተዛማጅ እርዳታዎች አሁንም የእስራኤልን ፈቃድ እየጠበቁ ናቸው ሲሉ ሎውግ ተናግረዋል። ይህ በእንዲህ እንዳለ አሜሪካ የጋዛ ሽግግር አስተዳደር አካልና የፍልስጤም አካባቢን የሚቆጣጠር ዓለም አቀፍ ኃይል ለሁለት ዓመታት በሚቆይ ስልጣን እንዲኖረው የተባበሩት መንግስታት ድርጅትን ልትጠይቅ ትችላለች ሲል ሮይተርስ አገኘሁት ያለውን ረቂቅ ሰነድ ጠቅሶ ዘግቧል። ረቂቁ አሁንም እየተሰራበትና ሊለወጥ የሚችል መሆኑን ተመላክቷል። በዚህ ሳምንት ሰነዱ ለአንዳንድ ሀገሮች ተጋርቷል። ነገር ግን ለድርድር ወደ 15 አባላት አባላት ወዳለው የጸጥታው ምክር ቤት በይፋ አልተሰራጨም ሲሉ ዲፕሎማቶች ገልጸዋል። ዋሽንግተን ይህንን ለማድረግ ግን መቼ እንዳቀደች የተገለጸ ነገር የለም። የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ከተባበሩት መንግስታት የጸጥታው ምክር ቤት አባላትና ከሌሎች ሀገሮች ጋር የፕሬዚዳንት ዶናልድ ትራምፕን የጋዛ እቅድ እንዴት ተግባራዊ ማድረግ እንደሚቻል ውይይት እየተደረገ መሆኑን ገልጸው ሰነዱን በተመለከተ ግን አስተያየት ከመስጠት ተቆጥበዋል። ሰነዱ እንደሚያሳየው የሰላም ሽግግር አስተዳደር ቦርድ ተብሎ የሚጠራውን በጋዛ ውስጥ ጊዜያዊ ዓለም አቀፍ ኃይል እንዲቋቋም ፍቃድ ይሰጣል። ይህም ተልእኮውን ለመወጣት ሁሉንም አስፈላጊ እርምጃዎችን ሊወስድ ይችላል። የሚቋቋመው ኃይል ሲቪሎችንና የሰብአዊ እርዳታ ስራዎችን ለመጠበቅ ከእስራኤልና ከግብፅ ጋር የድንበር አካባቢዎችን ለማስጠበቅና አዲስ የሰለጠነና የተመረመረ የፍልስጤም የፖሊስ ኃይል እንዲያቋቁም ይፈቀድለታል። በተጨማሪም በጋዛ ውስጥ ያለውን ደህንነት ለማረጋጋት መንግስታዊ ያልሆኑ የታጠቁ ቡድኖችን የጦር መሳሪያዎችን በቋሚነት እንዲያወርዱ ማድረግን ይሰራል። እስራኤልና ሐማስ ከአንድ ወር በፊት ትራምፕ ለጋዛ ባቀረቡት ሀያ ነጥብ እቅድ መሰረት የመጀመሪያው ምዕራፍ ከሁለት ዓመት ጦርነት በኋላ የተኩስ አቁም ስምምነት ላይ እንዲደርሱ አድርጓቸዋል። በተጨማሪም በታጋቾች ነጻ የመውጣት ላይ ስምምነት ላይ ደርሰዋል። በቀጣዮቹ ምዕራፎች ደግሞ መንግስት የማቋቋም ሂደትና ሌሎች ወሳኝ የሚባሉ ጉዳዮች ላይ የሚነጋገሩ ይሆናል። ሆኖም ግን ሐማስ ትጥቅ ለመፍታትና ጋዛን ከወታደራዊ ኃይል ነጻ ቀጠና ለማድረግ ይስማማ እንደሆነ ግልጽ የተደረገ ነገር የለም። ከዚህ ቀደም ይህንን ሐሳብ ውድቅ ማድረጋቸው የሚታወስ ነው። የትራምፕ አስተዳደር የአሜሪካ ወታደሮች ወደ ጋዛ ሰርጥ የመላክ ሐሳብን አይደግፈውም። ነገር ግን ለዓለም አቀፍ ኃይሎች አስተዋጽኦ እንዲያደርጉ ከኢንዶኔዥያ፣ ከተባበሩት አረብ ኤምሬት፣ ከግብፅ፣ ከኳታር፣ ከቱርክና ከአዘርባጃን ጋር ሲነጋገር ቆይቷል። የአረብና ሌሎች ሀገራት ለዓለም አቀፍ ኃይሎች ወታደሮችን ለመስጠት ዝግጁ መሆናቸውን ገልጿል። ሆኖም ግን እስራኤል የቱርክ ወታደሮችን የ ማሰማራት ሀሳብን በተደጋጋሚ ተቃውማለች። ይህ በአሜሪካ የተዘጋጀው ረቂቅ ሀሳብ የተባበሩት መንግስታት ረቂቅ ውሳኔ የዓለም ባንክና ሌሎች የፋይናንስ ተቋማት የጋዛን መልሶ ግንባታና ልማት ለመደገፍ የገንዘብ ሀብቶችን እንዲያመቻቹና እንዲያቀርቡም ይጠይቃል። ወደ ተግባር ለመግባት በጸጥታ ምክር ቤት ዘጠኝ ድምፅ ማግኘት ሲጠበቅበት፣ በተጨማሪም ድምፅን በድምፅ የመሻር መብት ያላቸው ሀገራትን ድምፅ የማግኘት ግዴታ ይኖርበታል።